ዳዊት የስሙ ትርጉም ሕሩይ ልባ አምላክ ማለት ሲሆን ትውልዱም ከነገደ ይሁዳ ነው። የአባቱ ስም እሴ ሲሆን እናቱ ደግሞ ሐብሊ ትባላለች። የወልደቱ ታሪክም እጅግ አስገራሚ ሲሆን የዳዊት እናት ሐብሊ እጅግ መልከመልካም ነበረች። ጎረቤታቸውም ያለ ጎልማሳ መልኳን እያየ በሐፀ ዝሙት ተነደፈ። እሴም ይህን ሲመለከት የእሷን ፍላጎት እንደሆነ ተረድቶ ወደ ሌላ ቦታ እንደሚሄድ ተናግሮ ከቤቱ ከወጣ በኋላ ምሽት ላይ ልብሱን ቀይሮ ጎረቤቱ ያለውን ጎልማሳ መስሎ ወደ ቤቱ ከመጣ በኋላ ቤትም ገብቶ ከአብዲ ጋር ያድራል። በዚህ ሁኔታም ንጉሥ ዳዊት ተጸነሰ። ስለዚህም ነገር መዝሙረኛው ዳዊት ሲናገር እነሆ በአመፃ ተጸነስ እናቴም በኃጢአት ወለደችን ሲል ተናግሯል። ዳዊት ከተወለደ በኋላ የአባቱን በጎች እየጠበቀ አደገ። በዚያን ዘመን እስራኤላውያን አሕዛብን ተመልክተው ለሳሙኤል እግዚአብሔር ንጉሥ እንዲያነግሥላቸው የጠየቁት ሲሆን እግዚአብሔርን በጥያቄያቸው መሠረት በሳሙኤል አማካኝነት በቅባ ዘይት አክብሮ ከብንያም ወገን የሆነ ሳኦል የሚባል የዋሰው አንግሶላቸዋል። ሳኦልም ለእስራኤላውያን የመጀመሪያ ንጉሥ ቢሆንም በእስራኤላውያን ፈቃድ እንጂ በእግዚአብሔር ፈቃድ ስላልነገሰ መጽሐፍ ቅዱስ እንደ መጀመሪያ ንጉሥ አድርጎ የሚጠቅሰው ንጉሥ ዳዊትን ነው። ሳኦልም ንግሥናውን ካገኘ በኋላ የእግዚአብሔርን ትእዛዝ እንቢ ማለትና መተላለፍ ጀመረ። በዚህም ጊዜ እግዚአብሔር መንግሥቱን ከሳኦል አሳለፋት። ሳሙኤልም በዚህ ሁኔታ ያዘነና ለሳኦልም እግዚአብሔር እንዲታረቀው የጸለየለት ሲሆን እግዚአብሔርም ሳሙኤልን እንዲህ ሲል ተናግሮታል። በእስራኤል ላይ እንዳይነግሥ ለናኩት ለሳኦል የምታለቅስለት እስከ መቼ ነው? በቀንድ ዘይቱን ሞልተ ሂድ፣ በልጆቹ መካከል ንጉሥ አዘጋጅቻለሁና ወደ እሴ ቤት ወደ ቤተልሔም እልካለሁ አለው። ሳኦልን የእግዚአብሔርን ትእዛዝ ተቀብሎ ወደ እሴ ቤት ወደ ቤተልሔም ሄደ። እግዚአብሔርም ከልጆቹ መሃል ንጉሥ እንዳዘጋጀ ለእሴ ነግሮ ልጆቹን ወደ እርሱ እንዲያመጣ አዘዘው። እሴም የሳሙኤልን ቃል ሰምቶ ልጆቹን ወደ እርሱ አቀረባቸው። ሳሙኤልም ወደ ኤልያብ ተመልክቶ በእውነት እግዚአብሔር የሚቀባው በፊቱ ነው አለ። እግዚአብሔርም ሳሙኤልን ፊቱን፣ የቁመቱን ዘለግታ አትይ ሰው እንዲያይ እግዚአብሔር አያይምና ናኩት ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል አለው። እሴም አቢናዳብን ጠርቶ በሳሙኤል ፊት አሳለፈው። ይህን ደግሞ እግዚአብሔር አልመረጠውም አለ። እሴም ሳማን አሳለፈው። ሳሙኤልም ይህን ደግሞ እግዚአብሔር አልመረጠውም አለው። እሴም ከልጆቹ ሰባቱን በሳሙኤል ፊት አሳለፋቸው። ሳሙኤልም እሴን እግዚአብሔር እነዚህን አልመረጠም አለው። ሳሙኤልም በመጨረሻ እሴን የቀረ ሌላ ልጅ አለህን? አለው። እርሱም ታናሹ ገና ቀርቷል እነሆም በጎችን ይጠብቃል አለ ሳሙኤልም እሴይን እርሱ እስኪመጣ ድረስ እንረፍ የከህም አስመጣው አለው ልኮም አስመጣው እርሱም ቀይ ዓይኑ የተዋበ መልኩም ያማረ ነበር እግዚአብሔርም ይህ ነውና ተነስተ ቀባው አለው ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው የእግዚአብሔርን መንፈስ ከዚያን ቀን ጀምሮ በዳዊት ላይ በኃይል መጣ ሳሙኤልም ተነስቶ ወደ አርማቴ ሄደ። ሳኦልም የእግዚአብሔር መንፈስ ከእርሱ ስለ ራቀ ክፉ መንፈስ ያሰቃየው ነበር። በዚህም ጊዜ ባሮቹ በገና የሚመታ ሰው ቢያመጣ እሱም እንደሚሻለው ነገሩት። ሳኦልም ባሮቹን እነሱ ፈልገው እንዲያመጡ አዘዛቸው። እነሱም ከቤተልሔም የእሴይ ልጅ ዳዊትን አመጡለት። ዳዊትም ወደ ንጉሡ ገብቶ በገና ደረደረለት። ከሳውል ላይም ያክፉ መንፈስ ራቀ። ንጉሱም ዳዊትን እጅግ ወደደው። ለእሴም ከሱ ጋር እንዲሆን ጠየቀውና እሴም ፈቃደኛ ስለሆነ ዳዊት ቀን የአባቱን በጎች እየጠበቀ ሳውልም ሲፈልገው ወደሱ እየተመላለሰ ኑሮን ቀጠለ። ከእለታት በአንድ ቀንም እስራኤላውያንና ፍልስጤማውያን ለጦርነት ተሰለፉ። ከፍልስጤማውያን ወገን የሆነ የጌጥ ሰው የሆነ ጎልያድ ከእስራኤል ወገን እሱን ተፋልሞ የሚያሸንፍ ካለ ፍልስጤማውያን ለነሱ ሊገዙ እነሱ ከተሸነፉ ግን ለፍልስጤም ባሮች እንደሚሆኑ ነገራቸው። ጎልያድ እጅግ ግዙፍ ሲሆን ቁመቱ ስድስት ክንድ ማለትም 3 ሜትር ነው። ሳኦልና እስራኤላውያን ይህንን ሲሰሙ ጎልያድን የሚገጥመውና ሊያሸንፈው የሚችል ይኖራል ብለው እጅግ ፈሩ። ንጉሥ ሳኦልም ጎልያድን ገጥሞ ለሚያሸንፈው ብዙ ገንዘብ እንደሚሰጥና ልጁንም እንደሚድርለት ተናገረ። ከጎልያድ ግዙፍነትና ጦረኝነት የተነሳ ከእስራኤል ወገን ሊገጥመው የደፈረ አልነበረም። በዚህ ጊዜ ብላቴናው ዳዊት ሁለቱ ወንድሞቹ የእስራኤል ወታደሮች ስለሆኑ ለነሱ ስንቅ ይዞ ወደ ቤተልሔም መጣ። ነገሩንም ሲሰማ ወደ ንጉሥ እልፍኝ ገብቶ ለሳኦል እሱ ጎልያድን እንደሚገጥመው ነገረው። ሳኦልም እሱን ታናሽ ብላቴና እንደሆነና ጎልያድ ግን ከልጅነቱ ጀምሮ ታላቅ ጦረኛ እንደሆነ በመናገር ከለከለው። ዳዊትም እሱ ከልጅነቱ ጀምሮ የአባቱን በጎች ሲጠብቅ በጎችን ሊበሉ የሚመጡትን አንበሳዎችና ተኩላዎች ተፋልሞ ድል እንደሚያደርጋቸውና በእግዚአብሔር ኃይል እንደሚያሸንፋቸው ነግሮት የእግዚአብሔርን ሕዝብ የተገዳደረውን ይህን ያልተገረዘ ፍልስጤማዊ በእግዚአብሔር ኃይል ድል እንደሚያደርገውና እሱም እንደሚገጥመው ለንጉሥ ሳውል መለሰለት። ንጉሥ ሳውልን አማራጭ ስላልነበረው የዳዊትን ጥያቄ በመቀበል እሱ የሚለብሰውን የጦር ልብስ አለበሰውም። ብላቴናው ዳዊትም የሳውልን የጦር ልብስ ለብሶ ብዙ መንቀሳቀስ አልቻለም። በዚህ ጊዜ የሳውልን የጦር ልብስ አውልቆ ከመሬት ላይ አምስት ጠጠሮችን አንስቶ ጎሮጆ ውስጥ ከጨመረ በኋላ ወንጭፉን አስተካክሎ ከረኝነት ሲመጣ በእጁ የነበረውን በትር ይዞ ወደ ጎልያድ ሄደ። ጎልያድም ዳዊትን ትኩር ብሎ አየውና ቀይ ብላቴና መልኩ ያማረ ነበርና ናቀው። ጎልያድም ዳዊትን በትር ይዘ የምትመጣብኝ እኔ ውሻ ነኝን? አለው። ፍልስጤማውያን በአምላኮቹ ስም ዳዊትን ረገመው። ጎልያድም ዳዊትን ወደ እኔና ሥጋህን ለሰማይ ወፎችና ለምድር አራዊት እሰጣለሁ አለው። ዳዊትም ጎልያድን አለው አንተ ሰይፍና ጦር ይዘ ትመጣብኛለህ፣ እኔ ግን ዛሬ በተገዳደርከው በእስራኤል አምላክ ስም በእስራኤል ጌታ በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጄ አሳልፎ ይሰጠኛል፣ እመታህም አለው ራስህን ከአንተ እነሳዋለሁ። የፍልስጤማውያንንም ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ዛሬ ይሰጣለሁ። ይኸውም ሁሉ በእስራኤል ዘንድ አምላክ እንዳለ ይታወቅ ዘንድ፣ ይህም ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደለ ያውቁ ዘንድ ነው። ሰልፉ ለእግዚአብሔር ነውና እናንተንም በእጃችን አሳልፎ ይሰጣል። ፍልስጤማውያንም ተነስቶ ዳዊትን ሊገናኘው በቀረበው ጊዜ ዳዊትም ፍልስጤማውያን ሊገናኝ ወደ ሰልፉ ሮጠ። ዳዊትም እጁን ወደ ኮሮጆ አግብቶ አንድ ድንጋይ ወሰደ፣ ወነጨፈውም። ጎልያድንም ግንባሩን መታው፣ ድንጋዩም ከግንባሩ ተቀረቀረ፣ እሱም በምድር ላይ በፊቱ ተደፋ። ዳዊትም በእጁ ሰይፍ አልነበረምና ወደ ጎሊያድ ሮጦ የራሱን ሰይፍ መዘዘ፣ ጎሊያድንም ራሱን ቆረጠው። እስራኤላውያንም ጦርነቱን በድል አሸነፉ። ዳዊትም ወደ ከተማ ሲገባ የእስራኤል ሴቶች ሳኦል ሺ ገደለ፣ ዳዊት ግን አስር ሺ ገደለ እያሉ አሞገሱት። በዚህም ነገር ሳኦል ክፉኛ ተቆጣ። ለዳዊት አስር ሺ ሰጡት፣ ለእኔ ግን ሺ ብቻ ሰጡኝ ከንግስና በቀር ምን ቀረበት ብሎ አሰበ። ከዛን ቀን ጀምሮ ዳዊት ሊገለው ያሳድደው ጀመር። ከነዚህም ውስጥ ዳዊት ለሳኦል በገና እየተጫወተ እያለ ሳኦል ዳዊት ሊመታ ጦሩን አዘጋጅቶ ወረወረ። ዳዊት እንደ አጋጣሚ ጎንበስ ሲል ጦሩ ከሱ አልፎ ግድግዳው ላይ ተጣበቀች። ዳዊትም ከዚያን ቀን ጀምሮ ከሳኦል በመሸሽ ወደ በረሃ ወጣ። ሳኦልም ሠራይቶቹን አስከትሎ ዳዊትን ይከታተለው ጀመር። በአንድ ወቅትም ሳኦል ዳዊትን እያሳደደ እያለ ወገቡን ሊፈትሽ በአንድ ዋሻ ውስጥ ገባ። በዛ ዋሻ ውስጥ ዳዊትና ጓደኞቹ ተደብቀው ነበርና የዳዊት ጓደኛም እግዚአብሔር ሳኦልን በእጅ አሳልፎ ሰጥቶሃል፣ በላዩ ላይ ውደቅበት አለው። ዳዊትም እኔ እግዚአብሔር የሾመውን ፈጽሟለካ ብሎ ለምልክት እንዲሆነው ከመጎናጸፊያው ላይ ጥቂት ጨርቅ ቆረጠ። ሳኦልም ወደ ውጪ ሲወጣ ዳዊት ሳኦልን ዳዊት ሊገል ይፈልጋል የሚሉ ሰራዊትን ለምን ትሰማለ? እነሆ ዛሬ እግዚአብሔር በእጅ አሳልፎ ሰጥቶ ነበር። እነሆ ምልክት የሆነ ዘንድ መጎናጸፊያን ተመልከት ብሎ ጨርቁን አሳየው። ሳኦልም መጎናጸፊያውን ከተመለከተ በኋላ ልትገለኝ ትችል ነበር፣ ነገር ግን ለምን አላደረክብኝም? እነሆ ንጉሥ እንደምትሆን አውቃለሁ። በዛን ጊዜ ለልጆቼ ራራላቸው። ከዛሬ ጀምሮ አንተን ከመከተል ተመልሻለሁ፣ ብሎ ዳዊትን ከማሳደዱ አረፈ። ሳኦል ግን ቃሉን ያጠፈ ብዙ ጊዜ ዳዊትን ሊገል ያሳድደው ነበር። ሳኦልም በኢየሩሳሌም የቆየ ሲሆን ከፍልስጤማውያን ጋርም ጦርነት ተነስቶ በራሱ ሰይፍ ላይ ወድቆ ሕይወቱ አልፏል። ከዛን በኋላ ዳዊት ወደ ኢየሩሳሌም ተመልሶ በእስራኤል ላይ ንጉሥ ሆኗል። ዳዊትም በንግሥናው ዘመን ብዙ እግዚአብሔርን ደስ የሚያሰኙ ሥራዎችን የሠራ ሲሆን እግዚአብሔርም እንደ ልቤ ብሎ ጠርቶታል። የዳዊት የንግሥና ዘመንም ብዙ በጎ ሥራ የሠራበት ቢሆንም እንደዚሁ በኃጢአት የወደቀበት ጊዜ ነበር። ከነዚህም ውስጥ ከእለታት በአንድ ቀን ዳዊት ሥራ ፈቶ በሰገነት ላይ ሲመላለስ የኦሪዮን ሚስት ገላዋን ስትታጠብ ተመልክቶ በሐጸ ዝሙት ተነድፎ ወደ ቤተ መንግሥቱ ካስመጣት በኋላ አስነወራት። ኦሪዮንንም ኃጢአቱን ለመሸፈን ሲል በጦር ሜዳ አስገድሎታል። ይህንንም በደል እግዚአብሔር አምላክ ሲመለከት ነቢዩ ናታንን ልቆ ኦሪዮን ላይ በሰራው በደል አራት እጥፍ እንደሚከፍለው ነግሮታል። የመጀመሪያው ኮሪዮን ሚስት የወለደው ልጅ መሞት፣ ሁለተኛው የገዛ ልጁ እህቱ ትዕማርን ከክብር አሳነሳት። ሶስተኛው ደግሞ አቤሴሎም የወንድሙን ድርጊት ሲመለከት የገዛ ወንድሙን ገደለው። በመጨረሻም አቤሴሎም በዳዊት ላይ በማመፅ ከመንግስቱ ያሳደደው ሲሆን ዳዊትንም ለመግደል ሲከታተለው ራሱን ስል ነገር ወቅቶት ሕይወቱ አልፏል። ዳዊትም ልጁ አቤሴሎም ከሞተ በኋላ ወደ ንግስና የተመለሰ ሲሆን ስለ በደሉ ማቅ ለብሶ አመድ ነስንሶ ንስሐ ገብቷል። እግዚአብሔር አምላክም ይቅር ብሎት በንስሐ ለሚገኝ ጸጋ ምሳሌ አድርጎታል። በመጨረሻም ዳዊት የኦሪዮንን ሚስት አግብቶ ከእሷም ንጉሥ ሰለሞንን ወልዷል። የሴ ልጅ ዳዊት በእስራኤል ላይ ነገሰ። በእስራኤልም ላይ የነገሰበት ዘመን አርባ ዓመት ነበር። ሰባት ዓመት በኬብሮን ነገሰ፣ 33 ዓመት በኢየሩሳሌም ነገሰ። እድሜም ባለጠግነትንም ክብርንም ጠግቦ በመልካም ሽምግልና ሞተ። ልጁ ሰለሞንም በእሱ ፈንታ ነገሰ። የንጉሥ ዳዊት ታሪክ ከብዙ በጥቂቱ ተፈጸመ። በስባት ለእግዚአብሔር ወለ ወላዲቱ ድንግል ወለመስቀሉ ክቡር አሜን።